ከህይወት ላይ ገደብ ተነስቷል። ገደብ ምንድን ነው? ከገደብ ከተማ ነው የመጣሁት። ከተማው ምንድን ነው የሚባለው? ገደብ ነው። ልጅ ዮሴፍ ነው ስምህ። ልጅ ዮሴፍ ነው። ገደብ ከተማ ነው። ገደብ ከተማ፣ ቴሎስ የሚባል ቀበሌ። እዛ ቀበሌ ነው። ምንም ብር፣ ምንም የለኝም። ተዘርቆ ልጅቷ የት ሄደች? ልጅቷ መጀመሪያ የተወደድኩት ልጅቷ ነበረች። ሀገር ቤት ነው ያለችው። እሷ የት ነው አንተና እሷ የተገናኛችሁት? አቤ ኢሞ ነው። ሌላለች። በጣም ሆነልሽ። በኢየሱስ ስም አይል ሆነልሽ። እግዚአብሔር በልጅ ባረከሽ፣ እግዚአብሔር በልጅ ባረከሽ። ከህይወት ላይ ገደብ ተነስቷል። ከዚህ በኋላ እንዳታልፍ የገደበ ኃይል ተነስቷል። ምንድን ነው ያልኩ ገደብ ተነስቷል። ገደብ ምንድን ነው? ከገደብ ከተማ ነው። ዮሴፍ ነው ስም ማነው? ልጅ ዮሴፍ ነው ስምህ። ገደብ ከተማ ገደብ ከተማ ሴሎስ የሚባል ቀበሌ፣ እዛ ቀበሌ ነው። ራኮስ ሳሊብራዲያኮስ ሴሎሴ ቀበሌ አንድ ፀሐይ መታሰቢያ የሚባል ሆቴል አየሁ። አዎ አለ። ከዚህ ሰዓት ጀምሮ ነገር ተለቋል። አሜን። ፋይናንሻል በሮችህን አስከፍቻለሁ። መኪና ሲመጣ ይቻለሁ። አዎ አሜን። ነኝ ምኞትህ እራሱ መኪና አይነኝ አ ምንድነው ምኞትህ? መኪና አይነኝ። መኪና ለመግዛት፣ መኪና ለመግዛት እያስብክ ያሰብከው? አዎ። ምን ሲመጣ ይቻለሁ። አዎ በቃ አዎ። ከዛ ደሞ ትንሽ ሱቅ አለኛ። ከዛ ይሄን ያን ሱቅ ራሱ ሁለት ቀን ኢሮብለትና ቅዳሜ ከኋላ በኩል ቤቱን ተዘን ተሰብሮ ሁለ ቀን ሙሉ ምንም ብር ምንም የለኝም፣ ተዘርቆ። እኔ ስለምንድን ነው ያወራው? ስለ መኪናው። ምንድን ነው የምትፈልገው? እኔ መኪና ነኝ። ከዚህ ሰዓት ጀምሮ ፋይናንሻል በረን አስከፍቻለሁ። አሜን። ነገሮች ሁሉ ከዚህ ሰዓት ጀምሮ ተለቀውላ። አሜን። በኢየሱስ ስም ኃይል ተለቀውላ። አሜን። አትያዝም። አሜን። እህቴ አታልቅሽ። ሃይማኖትሽ ምንድን ነው? ኦርቶዶክስ ነሽ? ስም ምን ምግብ ቤት ነው ያልኩት ለሱ ፀሀይ ምግብ ቤት ነው ያልኩት አይደለ ጸሀይ የምትባል ሴት ታውቂያለሽ ምንሽ ነች ፀሀይ የእቃ ደብኛ አይነት የት ነው ያለችው አዳማ ናት ስታወሪያት ምን አለችሽ ምንም አላለችኝም በዚህ በኩል ጸሀይ የምትባል በዚህ በኩል አለም የሚባሉ ሴቶችን አየው በአንቺ ላይ የተሰራ የትኛው ማጋነንታዊ መሳሪያ በሙሉ በኢየሱስ ስም ይፈርሳል። ከዚህ ሰዓት ጀምሮ ህይወትሽን ነጻ ወጣው፣ ጨለማ ከዚህ ሰዓት ጀምሮ በኢየሱስ ስም ይል ህይወትሽን ለቆት ሄደ ጨለማ ተባሯል። ከማን ጋር ነው የምትኖረው? ኪያጎተ ልጅ ጋር ነው የምንኖረው። ልጅቷስ? ልጅቷ ሳሆን ልጅ ጋር ልጅቷ የት ሄደች? ልጅቷ አዎ፣ በመጀመሪያ የተወደድኩት ልጅቷ ነበረች። ሀገር ቤት ነው ያለችው። ሰው ጨፌ፣ ምን ያክል ጊዜ ነበራችሁ? ብዙ ጊዜ ነበር። ምን ያክል ጊዜ? ሶስት ሳምት ሶስት። ለምን ተለያያችሁ? ከዛ ደግሞ የሆነ በትንሽ ነገር ላይ ተቃልተ። ሀይ ስኩል የሚባል ሰፈር ታውቃለህ? ሚኖሪያ፣ ያው ያን ሰፈር ነው የሚኖረው። ኔ ራሱ ሀይ ስኩል ሰፈር። አዎ የፊት ለፊት ሀይ ስኩል። ለፊት የት ነው አንተ ሰው የተገናኛችሁት? ቤ ኢሞ ነው በአካል ስትገናኙ፣ የት ነው የተገናኛችሁት? የሃይስኩል ሰፈር ሀይ ስኩል ሰፈር ና የተገናኛችሁት? በምን እንደው ታገኛት ያልኩት መስሎት ነው። በኢሞ ነው ማገኛት። ትወዳታለህ አሁን? አሉ ወልዲ ለምን ለምን? ምክንያቱም ስልክህን አውጣ። የስልክ መደወያ ውስጥ ግባ። ሁለት ወደ ታች ውረድ። አሁን የተወደደች ሌላ አለች፣ እሷን ለማግኘት ሁለት ስልክ ወደ ታች ውረድ። የእሷ ስልክ ነው። አሁን ለእዛ ደግሞ ሁለት ስልክ ነው ወርታችሁ። የወረድኩ የማን ስልክ ነው? እሱ እሱ የእሳ ስልክ። ስልክን ከፍቶ የበረበረ ያየ ሰው የለም። እርግጠኛ ነህ? እኔም ለመጀመሪያ ጊዜ ነው አሁን ሳገኘ በቃ ምንም ያየከው ነገር የለም ጀመሪ በሰው ላም ሰጥቼ የማላውቅም ስልኬ ኪሴ ውስጥ ነው የማያደርገው አዎ ምክንያቱም ከዛ በፊት የሆነ ትልቅ ስልክ ነበረኝ ያስቆት አሁን ደግሞ ይሄ ለመያዝ ትንሽ ስለደበረብኝ ኪሴ ራሱ አላ አላወጣም በቃ ሶስት ደወል ብቻ ይዤ ሄሎ ብዬ በቃ አስቀምጣለሁ ከዚህ ሰዓት ጀምሮ ፋይናንሻል ዶሮችን አስከፍቻለሁ። ነገር ተለቋል። ጨለማ ጨለማን አባሬ። አሜን። አዎ፣ ጨለማን በጣም ከጨለማና ራሱ በቃ ድግድግ ጨለማን ጨለማን። አዎ፣ በጣም አዎ። ወንድማሞቼ በቃ እንደ ዮሴፍ እኔንን፣ እኔ ጋር አይሰማሙም። በቃ ብቻ ነው የሚኖረው። እኔ ራሱ እኔ የሚያስቡ ሌላ፣ እነርሱም የሚያስቡት ሌላ ነው። ፋይናንሻል በረህን አስከፈቻለሁ። አሜን፣ በኢየሱስ ስም አሜን። በትዳርና በልጅ መባረክ ሆነልሽ፣ በኢየሱስ ስም ተባረኪ። እኔ ስምህን ልጅ ዮሴፍ ይባላለሁ። ከመጣውኝ ከገደብ ወረዳ ነው። ዛሬ የሆነ ፕሮግራሙ ተዘጋጅቶለት ያው የተራራ ጸሎት አለ ስለተባልልኝ ለዛ ብዬ ነው ወጣውኝ። ከዛው ቆይታ ደግሞ በጣም እዛው በተራራ ለ የእግዚአብሔር ሰው ሚራክል ተካ እግዚአብሔር ሱን ይባርክ ና ብዙ ጊዜ በቃ በቃሌሙን በጸሎትሙን ብዙ ነገር አውርቶኝ ከዛ ደግሞ እንደተመጣን የሆነ የምስዓ ሰዓት ነበረ። ከዛ ከምስዓ ሰዓት በኋላ ደግሞ እኔንም ጠርቶኝ ልጅ ዮሴፍ ማን ነው ብሎኝ ስጠራኝ እኔነኝ ብዬ ወደላ ተነስተው እንደተነሳውኝ ልክ እግዚአብሔር ደግሞ በዛ ልክ እሱ ውስጥ አልፎ አሁንም እግዚአብሔር የእሱ ዘመን ይባርክና እሱ ውስጥ አልፎ በቃ ብዙ ነገር እኔ ያሰብኩት ነገር ሁሉ የኔ መውጣት ሁሉን ነገር አይቶኝ ስለተናገረልኝ ለዛ በጣም አድርጌ አመሰግናለሁ። አዎ ከዛና ከዛ በተረፈ ደግሞ በጣም እግዚአብሔር እሱን ሚራክል ተካ በጣም አድርጌ ከዛ በፊት ሁለት ሁለት አመት ነውና ሁለት አመት በፊት አቅጄውለት ለማመጣት ራሱ አልተመቸኝም ነበረ። አሁን ደግሞ ሳላቅድ እንዱ በቃ ተነስቼ ነው መጣሁት ወደዚህ። ለዛ ደግሞ እግዚአብሔር ብዙና ብዙ ነገር ስላደረገልኝ የሱ ዘመን ይባረክ፣ ሚስቶችን፣ ልጆችን ሁሉ እንዲ ይባርክልኝ። በጣም አድርጌ አመሰግናለሁ። የነበረን ቆይታ በጣም አሪፍ ነውና ደግሞ ብዙ ነገር አሁን ደግሞ ውጪ ሆናችሁ ደግሞ ብዙ ነገር ከምታወራችሁ ይልቅ መታችሁ ብታችሁ ጥሩ ነበረ ይላሉ። በአንድ በኩል ደግሞ የምመሰላችሁ እኔ ራሱ ከዛ በፊት አይ ከርኩኝ እግዚአብሔር ስለእኔ ይናገራል ወይም አይናገርም ብዬ በቃ አስቤ በቃ ስመጣኝ ደግሞ ልክ እንደዛ እግዚአብሔር ስለተናገረልኝ በጣም አድርጌ አመሰግናለሁ። የእግዚአብሔርን ጣይሚና የእግዚአብሔርንም ደግሞ ጣይሙ መታችሁ፣ እዚህ መታችሁ፣ ቀሚሳችሁ እዩት። ኢላሎ በተረፈ አልሜንም የተከሰርኩኝም ነገር የለም። ደሞ እግዚአብሔር አካውኒ ወደ ፊትም ያለው ዘመን ሁሉ እንዲረዳና ሁሉንም ነገር እንዳደርግልኝ አውቃለሁ፣ ያምናለሁ። በቃ በልቤ አምናለሁ፣ በውስጤን አምናለሁ። በቃ ሁሉንም ነገር እንዳደርግልኝ እኔም ደሞ ከዛ አሁን ከዛ ወደ ፊት አሁን ያለውን ዘመኖች በቀረው ሰዓት ላይ መጥቼ ምስክርነትን እመሰክራለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩንሲ ይጠቀሙ። ፍሪኩንሲ 1605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።